በመሃል ፒያሳ ትልቅ የገበያ መንደር እየተገነባ መሆኑን ሰምተዋል ከግራውንድ ጀምሮ እስከ አምስተኛ ድረስ ከ20 ካሬ ጀምሮ በፈለጉት የካሬ አማራጭ አቅርበናል ከአጠቃላይ ክፍያ 3.9 ሚሊዮን ና ከ900 ሺህ ብር ቅድመ ክፍያ ጀምሮ በውይቷ ፒያሳ ሱቅ ከነ ገበያው እንካችሁ ብለናል እንዲሁም የአንድነት ፓርክና የሸራተን ጎረቤት በሆነው በሊሴ ገብረ ማርያም ሳይታችን ከባለ አንድ እስከ ባለ ሶስት መኝታ ቤት ድረስ በተለያዩ የካሬ አማራጮች አቅርበናል ከርሶ የሚጠበቀው 10% ቅድመ ክፍያ ከፍለው ቀሪውን በ18 ዙር በምቹ አከፋፈል ሁኔታ ይጨርሳሉ። የዶላር ጭማሪ ወለድና የግንባታ እቃዎች ጭማሪ ሳያሳስቦ በተዋውሉበት ዋጋ ይጨርሳሉ። በተጨማሪም በሶማሌ ተራ በጋርመንትና በአያት በአራቱም የአዲስ አበባ አቅጣጫዎች ካሉን ዋና ዋና ሳይቶቻችን ላይ የግል ቤቶን ይረከቡ። ለተጨማሪ መረጃ በ0900972271 ይደውሉ። ሰላም ጤና ይስጥልን ተመልካቾቻችን፣ ዜና መከላከያን ይዘን ቀርበናል። ከዜናዎቹ ጋር ሻለቃ ቢዮቱ አሚ ነኝ፣ አብራችሁን ሁኑ። የኢትዮጵያና የሩሲያ ባህር ኃይሎች በሥልጠናና አቅም ግንባታ ዙሪያ በጋራ ለመስራት ስምምነት ተፈራረሙ። የኢትዮጵያ ባህር ኃይል ምክትል አዛዥ ለኦፕሬሽናል ኮሞዶር ጀማል ቱፊሳ ትብብሩ ያተኮረው በሥልጠናና አቅም ግንባታ ዙሪያ መሆኑን ተናግረዋል። በቀጣይም አብሮ በመስራት መከላከያ የጀመረውን የባህር ኃይል ግንባታ በማጠናከር በዓለም አቀፍ ውኃ ላይ የአገራችንን ጥቅም ማስከበርና ዝግጁነትን የበለጠ ለማጠናከር ስምምነቱ የራሱ ሚና እንደሚኖረው ኮሞዶር ጀማል ቱፊሳ ገልጸዋል። በሩሲያ ባህር ኃይል ምክትል አዛዥ አድሚራል ቪላድሚር ቮሮቢቭ የተመራው ልዑክም ለኢትዮጵያ ባህር ኃይል ጠቅላይ መምሪያ እየተሰራ ያለውን ግንባታና በቢሾፍቱ የሚገኘውን የባህረኞች ማሰልጠኛ ጎብኝቷል። ካሳሁን ኪዳኔ እንደዘገበው ለዓለም አቀፍ ተልዕኮ ብቁ የሚያደርጋቸውን ስልጠና በውርሶ ኮንቲንጀንት ማሰልጠያ የተከታተሉ ሀያኛና ሀያ አንደኛ ዙር የኢትዮጵያ ሰላም አስከባሪ ሻለቆች ተመረቁ። በምረቃ ስነ ስርዓቱም የኢፌድሪ መከላከያ ሰራዊት የተገነባበትን እሴት ተግባራዊ በማድረግ ዓለም አቀፍ ተመራጭ የሰላም ኃይል ሆኖ ለመቀጠል እየተንቀሳቀሰ እንደሚገኝ ተገልጿል። ሰራዊታችን አሁናዊ ዓለም አቀፍ የጦርነትን ባህሪ በመረዳት ዘመኑ የሚጠይቀውን የውጊያ ቴክኖሎጂ መላበሱንም የመሐንዲስ ዋና መምሪያ ኃላፊ ሌትናል ጄኔራል ደስታ ብቼ ጠቁመዋል። የመከላከያ ሰላም ማስከበር ማዕከል አዛዥ ሜጀር ጄኔራል አዳምነህ መንግስቴ በበኩላቸው ተመራቂዎች የሚሰጣቸውን ተልዕኮ በሙሉ አቅም ለመወጣት ቁርጠኛ መሆናቸውን አረጋግጠዋል። ኢትዮጵያ ለዓለም ሰላም መረጋገጥ በመሥዋዕትነት የታጀበ ዋጋ መክፈሏን ያወሱት የሁርሶ ኮንቲንጀንት ማሰልጠኛ አዛዥ ኮሎኔል አዲሱ ተርፋሳ ሰልጣኞች ግዳጃቸውን በብቃት መወጣት የሚያስችላቸውን ትምህርት በተጠናከረ መልኩ መውሰዳቸውን ገልጸዋል። ተመራቂዎች በበኩላቸው የተሰጠንን ስልጠና በተግባር ላይ በመዋል ለሀገራችን አምባሳደር እንሆናለን ሲሉ ተናግረዋል። በዕለቱም ከሥልጠናው ጎን ለጎን የተለያዩ የፈጠራ ስራ ላበረከቱ አባላት እውቅናና ሽልማት ተበርክቷል። ዘገባው የልደት አስረስ ነው። ሰሜን ምስራቅ እዝ የተሰጠውን ተልእኮና በቀጣይ የሚሰጠውን ግዳጅ በላቀ ብቃት መፈጸም በሚያስችል አስተማማኝ ዝግጁነት ላይ እንደሚገኝ አስታወቀ። እዙ በግዳጅ አፈጻጸሙ ዙሪያ ውይይት ያካሄደ ሲሆን ተልእኮ የመፈጸም አቅሙን ለማሳደግ የሚከናወኑ የተለያዩ ተግባራትም ተጎብኝተዋል። ዘገባው ከእዙ ሪፖርተሮች ነው የደረሰን። ቤተላይም ደምሴ ታቀርበዋለች። ሰሜን ምስራቅ እዝ ተደራራቢ ግዳጆችን በብቃት ከመፈጸም በተጨማሪ የአማራ ክልልን ጽንፈኞች ከደቀኑበት አደጋ በመታደግ በኩል አኩሪ ድል ማስመዝገቡን አዛዡ ሌተናል ጀነራል አሰፋ ቸኮል ገልጸዋል። በእዙ በተካሄደው ውይይት ግዳጅ የመፈጸም ጥንካሬን በላቀ ብቃት ለማስቀጠል የተጀመሩ ስልጠናዎችና ተጓዳኝ ተግባራት ተጠናክረው እንደሚቀጥሉም ተጠቁሟል። በተያዘ ዘገባ በእዙ ስር የሚገኘው ቡርቃ ማሰልጠኛ ሁለተኛ ዙር የመቶ መሪዎች ስልጠናን አስጀምሯል። ሰራዊቱ ለሚፈጽመው ተልዕኮ ስኬት የመቶ መሪዎች ሚና ከፍተኛ በመሆኑ ሰልጣኞች በሚያገኙ ተደማሪ አቅም ራሳቸውን የበለጠ ዝግጁ ሊያደርጉ እንደሚገባ የእዙ አዛዥ ሌትናል ጄኔራል አሰፋ ቸኮል አሳስበዋል። ቡርቃ ማሰልጠኛ በተሻለ የማሰልጠን አቅምና ብቃት ላይ እንደሚገኝም የማሰልጠኛው አዛዥ ኮሎኔል ሳርጣ ስዩም ጠቁመዋል። ይህ በእንዲህ እንዳለ በሰሜን ምስራቅ እዝ ስር ለሚገኙ የአንድ ኮር የሰራዊት አባላት በህግ ላይ ያተኮረ የግንዛቤ ማስጨበጫ ስልጠና ተሰጥቷል። ስልጠናው በእዙ ህግ አገልግሎት ክፍል የተሰጠ ሲሆን በሰራዊት መብትና ግዴታዎች እንዲሁም ኃላፊነትን በአግባቡ መወጣትን የመሰሉ ርዕሰ ጉዳዮችን ያካተተ ነው። በሌላ በኩል ለቡርቃ ማሰልጠኛ እየተቆፈረ ያለው የጥልቅ ውሃ ጉድጓድ ስራም ተጎብኝቷል። በመሐንዲስ ዋና መምሪያ ሙያተኞች እየተከናወነ የሚገኘው የጥልቅ ውሃ ጉድጓድ ቁፋሮ ሲጠናቀቅ ማሰልጠኛው ያለበትን የውሃ ችግር እንደሚፈታው ተገልጿል። የአካባቢውን ሞቃታማ የአየር ጸባይ ተቋቁመው የጥልቅ ውሃ ጉድጓድ ቁፋሮ ስራውን በተያዘለት ጊዜ ለማጠናቀቅ የሚተጉትን ሙያተኞች ቁርጠኝነትም የሰሜን ምስራቅ ዕዝ አዛዥ ሌትናል ጄኔራል አሰፋ ቸኮል አድንቀዋል። ከዚሁ ከሰሜን ምስራቅ እዝ የደረሰን ሌላው ዘገባ እዙ የተመደበለትን በጀት በአግባቡና በቁጠባ እየተጠቀመ መሆኑን የሚገልጽ ነው። የእዙ ክትትልና ቁጥጥር ስርዓት ውጤታማ አድርጎናል ያሉት ኮሎኔል አበራ ነጋሳ የበጀት ድልድሉ ግልጸኝነትና ፍትሐዊነት በተሞላበት መልኩ እንደሚካሄድም ገልጸዋል። በሁሉም ዘርፍ የተመዘገበውን ለውጥ ለሀገርና ለተቋሙ ሁለንተናዊ እድገት አጠናክረው እንደሚቀጥሉ የመከላከያ ኢንጂነሪንግ ኢንዱስትሪ ግሩፕ ዋና ዳይሬክተር አቶ ጌታቸው ኃይለማርያም ገለጹ። ቃለ እግዚአብሔር ፍቃዱ ተጨማሪ አለው። የመከላከያ ኢንጂነሪንግ ኢንዱስትሪ ግሩፕ ለሀገርና ለተቋም ትልቅ የኃይል አቅም በመሆን ዘርፈ ብዙ ተግባራትን እያከናወነ ይገኛል። መንግሥትና ተቋሙ ለእንጂነሪንግ ኢንዱስትሪ ግሩፕ ከፍተኛ ትኩረት በመስጠታቸው በሪፎርሙ አዳዲስ ዘመናዊ የቴክኖሎጂ ውጤቶችን በመጠቀም የተሰጠውን ተልእኮ መሠረት ባደረገ ሁኔታ የዝግጁነት አቅሙን በከፍተኛ ደረጃ ማሳደጉ ተጠቁሟል። መከላከያ ካስቀመጣቸው አንዱ የሪፎርም ስራ መከላከያ መሰረታዊ የሚባሉ ዋና ዋናዎቹን የሚያሟላበት የሪፎርም ስራ ጅምሩ በተሳካ መንገድ እየሄደለው ዛሬ ኢንዱስትሪዎቻችን በብዙ እጥፍ በብዙ እጥፍ እንዲያመርቱ፣ እንዲገጣጠሙ የማድረግ ስራ ይሰራል። በሁሉም ዘርፍ እያስመዘገብነው ያለውን ለውጥ ለሀገራችንና ለተቋሙ ከፍታ አጠናክረን እንቀጥላለን ያሉት ዋና ዳይሬክተሩ መላው አባላት የተሰጣቸውን ሀገራዊና ተቋማዊ ተልኮ በብቃትና በትጋት ለማስቀጠል ጥረት ማድረግ እንደሚገባቸውም አሳስበዋል። በመድረኩ የመከላከያ ኢንጂነሪንግ ኢንዱስትሪ ግሩፕ ጥሩ የስራ አፈጻጸም ላስመዘገቡና የመቆያ ጊዜያቸውን ለሸፈኑ አባላት ማዕረግ ያለበሰ ሲሆን ያነጋገርናቸው ተሿሚዎችም ለተጨማሪ ኃላፊነትና የማዕረግ እድገት በመብቃታቸው ደስተኛ መሆናቸውን ጠቁመው ቀጣይም የሚሰጣቸውን ማንኛውንም ተልዕኮ በውጤታማነት ለመወጣት ዝግጁ ስለመሆናቸው አብራርተዋል። የመከላከያ ኢንጂነሪንግ ኢንዱስትሪ ኮርፖሬሽን በሚል መጠሪያ የቆየው ኮርፖሬሽኑ የመከላከያ ኢንጂነሪንግ ኢንዱስትሪ ግሩፕ የሚል አዲስ ስያሜም እንደያዘ ተገልጿል። ስድስተኛ እዝ በበጋ መስኖ እርሻ አበረታች ውጤት ማስመዝገቡ ተገለጸ። እዙ በ2017 የበጀት ዓመት ካመረታቸው ሰብሎች በተጨማሪ በበጋ የመስኖ እርሻ ውጤታማ የስንዴ ሰብል እያለማ እንደሚገኝ ምክትል አዛዡ ብርጋደር ጀኔራል መኮንን በንቲ ተናግረዋል። በዙ ቋሚ የፍራፍሬ ችግኞች እንክብካቤና የቁም እንስሳትን የማድለብ ስራ ተጠናክሮ መቀጠሉንም ምክትል አዛዡ አብራርተዋል። የመስኖ ውሃን በመጠቀም የበጋ ስንዴን ለማምረት ከወረዳው ግብርና ልማት ሙያተኞች ጋር በመሆን 12 ሄክታር መሬት በመመንጠር ማረስና ማልማት መቻሉን ለአካባቢው ሕዝብም ጥሩ ተሞክሮ ማስተላለፋቸውን የእዙ ግብርና ልማት ምክትል ኃላፊ ሌተናል ኮሎኔል ሱቴ ቢርቢርሳ ጠቁመዋል። ዘገባውን ያደረሰን ሰው መሆን ሀብቱ ነው። የሰሜን ምዕራብ እዝ ማሰልጠኛ ለእዝ ወታደራዊ ፖሊስ ሬጅመንት የሰጠውን ስልጠና አጠናቀቀ። ውጊያን በላቀ ብቃት ለመፈጸም በስልጠና አቅምን በየጊዜው መገንባት እንደሚገባም በስልጠናው ማጠናቀቂያ ተገልጿል። ግዳጅ እየተወጡ የመፈጸም አቅምን በስልጠና በመገንባት ሁለንተና የዝግጁነታቸውን ለማረጋገጥ በትኩረት እየተንቀሳቀሱ እንደሚገኙም የሰሜን ምዕራብ እዝ ወታደራዊ ፖሊስ ሬጅመንት አዛዥ ኮሎኔል ደርሶ አዋየ ተናግረዋል። የዘገበችው አለምጸሐይ ተሾመ ናት። የሰሜን ምዕራብ እዝ ሴቶችና ማህበራዊ ጉዳይ የእዙን ሴት የሰራዊት አባላትና ሲቪል ሰራተኞች ሁለንተና የተሳትፎ ለማጠናከር በትኩረት እየሰራ መሆኑን ገለጸ። ሴቶች በሚሰማሩበት የሙያ መስክ ተልኳቸውን በብቃት ለመፈጸም የሚያሳዩት ቁርጠኝነት አበረታች መሆኑን የሰሜን ምዕራብ እዝ ሴቶችና ማህበራዊ ጉዳይ ኃላፊ ኮሎኔል ሰብለ ሙሉጌታ ተናግረዋል። በእዙ የሴቶችን አቅም የበለጠ ለማሳደግ በትኩረት እየተሰራ መሆኑንም ኮሎኔል ሰብለ ሙሉጌታ ጠቁመዋል። እዙ በግዳጅ አፈጻጸማቸው ውጤታማ ለሆኑ ሴት የሰራዊት አባላት እውቅና የመስጠት መርሃ ግብርም አካሂደዋል። ዘገባው የሰሜን ምዕራብ እዝ ሚዲያና ህዝብ ግንኙነት ነው። የምስራቅ እዝ የመገናኛ ኢንፎርሜሽን መምሪያ የሰራዊቱን ግዳጅ የተሳለጠ በማድረጉ ረገድ ከፍተኛ ስራ እየሰራ እንደሚገኝ ገለጸ። መምሪያው ሚስጢራዊነቱን የጠበቀ ግንኙነትን በመመስረት ሰራዊቱና አመራሩ ተሳስረው ተልኳቸውን በውጤት እንዲፈጽሙ የራሱን ድርሻ እየተወጣ ይገኛል። የእዙ መገናኛ ግንኙነት አስተባባሪ ሻለቃ ፍቃዱ አየለ እንደገለጹት የመገናኛ ክፍሉ የሰራዊቱን ስምሪቶች ሌት ተቀን ክትትል በማድረግ በአማራ ክልል ያለውን ጽንፈኛ ኃይል በመደምሰስ አመርቂ ግዳጆችን ተወጥተናል ብለዋል። የታጠቅናቸውን ማቴሪያሎችን ደህንነታቸውን በመጠበቅ ክፍሎችን የ24 ሰዓት ትስስር በመፍጠር ተልዕኳችንን በውጤት እየተወጣን ነው ያሉት ደግሞ የመገናኛ ሙያተኛው መቶ አለቃ መንገሻ ኑርዬ ናቸው። አወል መሐመድ እንደዘገበው የጎዴ ኮር ጠቅላይ መምሪያ ካምፕ ተመርቆ ለአገልግሎት መብቃቱ የሰራዊቱንና የአካባቢውን ሕብረተሰብ ግንኙነት እንደሚያጠናክረው ተገለጸ። ካምፑ በአካባቢው መገንባቱ ሰራዊቱ ለሕብረተሰቡ ያለውን አለኝታነት በቅርበት እንዲያረጋግጥ እድል ከመስጠቱም ባሻገር ለከተማዋ ውበትንና ድምቀትን እንደፈጠረ የከተማዋ የመሬት ልማት አገልግሎት ዳይሬክተር ኢንጂነር አብዱራህማን መሐመድ ተናግረዋል። የፕሮጀክቱ ግንባታ ኃላፊ ሻምበል ኢንጂነር ምን ተስኖት ዮሐንስ በበኩላቸው ሁሉንም አሟልቶ የያዘ ምቹና ዘመናዊ ካምፕ መገንባቱን ገልጸው ለውጤታማ የግንባታ ስራው የበላይ አመራሩና የፕሮጀክቱ ሰራተኞች ቁርጠኝነት የላቀ እንደነበር ጠቁመዋል ሲል የዘገበው ጌታሰው ጌትነት ነው። ጆርካ አዲስ አበባ የክለቦች ሻምፒዮና ውድድር በመቻል አትሌቲክስ ክለብ የበላይነት ተጠናቀቀ። ያሬጥ ላይ ተጨማሪ ዘገባ አለሁ። በአዲስ አበባ አትሌቲክስ ፌዴሬሽን አዘጋጅነት በኢትዮጵያ ስፖርት አካዳሚ በተካሄደው ሁለተኛው የጆርክ አዲስ አበባ ክለቦች ሻምፒዮና ውድድር የመቻል አትሌቲክስ ክለብ 469 ነጥብ በመሰብሰብ ቀዳሚ ሆኗል። 18 ክለቦችና 829 አትሌቶች በተሳተፉበት በዚህ ውድድር የመቻል አትሌቲክስ ቡድን 10 የወርቅ 16፣ የብርና 17 የናስ ሜዳሊያ በመሰብሰብ እንዲሁም በሦስት የውድድር ዘርፎች አዲስ ሪከርድ በማስመዝገብ ጭምር አሸናፊና ኮከብ በመሆን አጠናቋል።